ሰላም የሀገሬ ልጆች፣ እኔ እዚህ ላይ በጣም የታዘብኩትን ነገር እንደ ኮመንት አንብቤ አንብቤ አንብቤ፣ እኔ በህይወቴ ሰርግ በሽሮው እኔ በህይወቴ ሰርግ በክክ አንቃል ባሁላ እስኪ ሄዱና ኑሮ ኔዩት። እንደውም ይሄንን መደገሳቸው እራሱ ጎበዝ ናቸው ወላሂ። በዛ ላይ ደግሞ ስጋ የሚደገስበትና በክክ የሚሰራበት ይለያያል፣ ቦታው ይለያያል። ለምሳሌ ከተማ ላይ በስጋ ይደገሳል፣ ገጠር ላይ ደግሞ በክክ ይደገሳል። በስጋም የሚደግሳለህ ግን የገጠር ሰው እኮ የሚጠራው አስር ሀያ ሰላሳ ሰው አይደለም። ስድስት ሺህ ሰባት ሺህ ከአንድ ቤት እንኳን አምስት ስድስት እየተሆነ ነው የሚካሄደው። እና ሆኑ ምን አይነት በሬ ቢታረ ነው የሚበቃው? እኔ እናት እስኪ ተው ተው። እንድውል ላይ ለአዚ ማንነታችሁን አትርሱ። ቤክክ እከክ ይህን ማግኝተች ነው ነጣ ባሁላ እና እናቴ ሲጣፍ ጣሙን አልቀመሽውም አንቺ እናቴ